ቀድሞ እንደዚህ መለፍለፉስ ምንድን ነው? ለምን እኔ ልታስር ተፈለገስ? ለምን እኔ ያን ነገር እንዲህ ሊደረግ አስፈለገም? ከማንም ጋር ምንም የለኝም? ስላልፈለጉኝ እንጂ ቢፈልጉኝ አደርገዋሉ። ለመታገል ግን አልፈለጉም። ስላልፈለጉ ብቻዬን ደግሞ ምንም መሆን አልችልም። ጊዜም ያንደዚህ ሴራ ውስጥ ገብታ እኔን ለማስገደል ፓስተሩ አልቀረች፣ ልእልቴ አልቀረች፣ ካድሬው አልቀረና እኔ አዋረዱ። የፈለጉትን ነገር አረ አወሩ። ፔጅ ፈጠሩ፣ ለጣጠፉ፣ አማራው እንዲከሰኝ አደረጉ። አማራው ቆይ ተከሰሰኝ። ኦልሞስት ስድስት ዓመት ሆነው ግን ምኖርበት ሀገር የሕግ የበላይነት ስላለ ቆሞ ፊት ለፊት እንኳን የሚጋፈጥና የሚናገር የለም አንድ ሱ በሚችሉት መልኩ በሙሉ አጠገቤ ባለችው ሴትዮ በሙሉ ልጅን እያዘቀዘቁ አሰደቡ አስረገጡ። ዋጋ ለሚሰጠው ዋጋ ተሰጠም። ዛሬ ተበጣምጠናለን። በጣም ገርሞኛል። ምክንያቱም እሷ ተከፍሏት ነው እንዲህ የምታደርገው ገባችሁ? ጥቅም ስላላት ነው። ይህም ደግሞ እዛው ያሉ ሰዎች ከቀን ከምን እያለ ቅጭ ቅጭ ቅጭ ቅጭ ቅጭ አድርገው ነው የተናገሩት። ማነች መጀመሪያ እንደዛ የነገር አንቺ ላይ ያረጉ ያሉ እየጠየቁ ነው። ማነ እሱ ራሱ ማነሽ? አንቺ ላይ ችግር ያለው ማነው? አንዳለች አሜሪካ ነገር ምትነው ከአንቺ ጋር ነው ከቤተሰብ ጋር ነው ችግሮች አለች። ሰው ያገኘችው ነው የምትጠቀመው። ባገኘችው መንገድ በሙሉ በቃ ከኔ ጋር ያለ ሰውንም ቢሆን እኔን የሚያቀኝም ሰው ቢሆን ኢቨን ራሱ እኔ አንድ አክስቴ አለች። አክስቴ የምትኖርበት ቦታ በሙሉ ሄደው አክስቴ የምትኖረው አንድ አክስቴ አክስቴ እንዲሁም የቅርብ ሳቱን የሩቅ ናት፣ ግን የአቡራ ቤተሰብ ስለሆነች ሄደው በስነስርዓቱ ሄደው ነው የጠየቋቸው። ምንድን ነው? እንዴት ነው? የት ነው የምታያት? እንዴት ነው የምትኖረው? እዚህ ማናን ለምናምን ብለው ሄደው የጠየቁት ማለት ነው። አየት የዛ ላይ ማለት ነው፣ ኢትዮጵያ የእሱ ቤተሰብ አለች እዚያው፣ አንቺ የምታውቃለች ሱ ሱ ማለት ነው። ችግሩ አሁን ምንድን ነው የሰው ቤት ቤተሰብ ጋር ነው የሚሄዱት፣ ቤት ይሄዳሉ የእነሱ ቤት ውስጥ እንግዲህ ልትሄድ ስትል አትንኳት እሷን ይባላል። ገባክ? እኛ ቤተሰብቻችን እኔ ማስጨነቅ በቃ ዘርማን ዘር። አሁን እኔ በምን ያገኙኝ? እኔ ገባክ? ዘርማን ዘር ጋር መሄድ የድሮ የልጆች አባት ጋር መሄድ፣ ያ ማስፈራራት እሱን እናመጣዋለን፣ እሱን ኢንተርቪ እናደርግ፣ ያዋርድሻል ምናምን በማለት ማለት ነው። ይህንን ደግሞ የሚያዘጋጅላቸው እዚህ ላይ ያለ አንድ ሰው አለ፣ ገባች በየቦታው እየሄደ የሰውን ቤተሰብ የሚያስፈራራም ማለት ነው። ወደ ቤተሰብ ከመጣ እሱ ችግር እሱ ቤተሰብ እራሱ ችግር ይፈጥር ይችላል። እንደሚያስቡን ቀልድ አይደለም። እንደዛ ብትሄጅ ከሆነ ችሎታ ካለች ወደ ጠብቁላት የእሷን ቤተሰቦች ሚጠብቁላት አሉ፣ ሰዎች ይጠበቃሉ። ቤተሰብ ነኩ ነው ይባላል እሷ እኮ አገር ወዳድ ናት ይባላል። ምናምን ምናምን ነገር አገር ማወድማለ በሎቱ ለነሱ ነው የምትሰራላቸው። እኛ ደግሞ ለእናንተም ለእናንተም ለእናንተም አንሰራም። በቃ እናንተንም አናዳም እንደውም እኔ እልህ እልህ መጥፎ ነው ገባች። እኔ ለዛ ነው የምልህ ወደ ቤተሰብ ከገባ

ጠይቁት ቡርቃ ብፈልግ ብፈልግ። እግዚአብሔር ግን በቃ የእኔ ላይፍ አሁን ይብቃል። ኖኖ እንደዛ አይደለም። ምን እሱ ያሱ ሰው አሁን እሱ እራሱ አንድ ቀን አንድ ቀን እሱ ሳታውቁ እሱ የሚገርፍበት ሰው ይኖራል። የሚገርፍ ያልፎ ሌላ ቦታ ውስጥ ስሜት ገባ ይኖር ትችላለች ወይ አንቺ ብቻ አይቶ ከአንቺ ኋላ ምን እንዳለ ማወቅ አለበሽ። እሷ እሱ ነው ችግሩ፣ አላወቅ ማለት ነው እዚህ ቁጭ ብሎ አፍ መክፈት ማስፈራራት፣ የቤተሰብን ስም እየጠሩ ማስፈራራት። ጥሩ መንግስት ነው፣ ጥሩ መንግስት ነው። ከአንዱ ጋር ሲጣለ ይሄድና ኤክስ ይፈልግና ያስፈራራል። በጣም እኮ የሚያስቅ መንግስት ከሆነ ስርዓትማ በጣም ያስቃል። እንዳናወጣልሽ እንዴ፣ ምንድነው ተቆማጣ ነው ከተቆመጠ ሲውጣ የቆማጣ ሀገር ስለሆነ ነው። ቆማጣ ሰው ያለው ምንድን ነው? አከሌን እንዳናመጣለህ። ይህንን ሁላ የሚያደርጉት እንግዲህ ስልጣን ያላቸው ስልጣን ላይ ያሉ ሰዎች ናቸው። ሆይ እኔ እኮ የሚገርመኝ ምን አይነት ሪዝን አላችሁ? ከኔ ጋር እንደዛ ነገር፣ ሪዝናችሁን ብቻ ስጡኝ ስትላቸው ደግሞ ምንም ነገር የላቸውም። አከሌ እዛ ስላለ ተቀመጭ አረፍ። የምቀመጠው አከሌ እዛ ስላለ አደ? እኔ አረፍ የምቀመጠው አይ ሃቭ ኖ ታይም በቃ።